አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ ወደ ሌላ ሰፈር የጀነው ቃል አደርስ ሀዲያ አላደርስ ማለት ነው እና እስኪ በዛውም እናንተን ላስጎብኛችሁ ሰፈራችን ብየ ነው እና እንዴት ናችሁ? የመዳም ቅመሞች ደግሞ ስራ እንዴት ነው? ረመዳን ጋር እንዴት ነው የመዳም ቅመሞች የእኔ ጀግኖች ለምን ታበረታቱኝም? ደግሞ በጣም አመሰግናለሁ፣ ቴንኪ ዩ ብያለሁ። እናንተንም አላህ ስብሓን ታላ ያበርታችሁ። እና እንዴት ይዛችኋል? ስራ እንዴት ነው? ጤንነት እንዴት ይዛችኋል? እላችኋለሁ ይሁላችሁ። አሁን ወደ ቤት ወደ ቤታችን እየገባው ነው ማለት ነው። መስጊድ ህጄ ተመስጊድ ትመጣ አቃ ብለውኝ ለጎረቤት ቤት ቃል አደርስ ነው። እና ይህን ይመስላል ማለት ነው። ልብስ የማልቀይኝም ገና መስቀል ገባ ብዬ አላው ማለት ነው። አሁን ግቢያችን ውስጥ ገባው እና እንዴት ናችሁኝ? ስራ እንዴት ነው? እኔ አልሐምዱሊላህ ሰላም ነኝ። ቅርታ ግን ማብራት ብዙ አላበሩማ ብዙም መብራት የለውም መሰለኛ ነው። ዛሬ ብርድም አይደል፣ ዝናብም አይደል። በቃ ደስ የሚል እንትን ነው። ያስፈራን እንጂ ግቢው እስኪ ጨለማ በጣም ጨለማለ። እንግዲህ ተጨለማ ተጨለማ ኑሮ አለ ያውጣል። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁን ስጡ በል በይ በያላችሁበት። ሁላችሁንም ሰላም አላህ ያደርግልን፣ ሀገራችን ሰላም ያደርግልን ኢንሻ አላህ። ዛሬ ለዛ ለወይኔ አህሊያ ልነግር ሆኖ የመጣሁት የሙስሊም ሴትን ያገኘ ሰው ፀዴ ናቸው። አዎ ፀዴንን ግን እንዳንተ ያለን ነጃሳ አያገኝንም። ችግሮ ታገኘንም ገባ አይደል? እንዳንተ አይነት ነጃሳ እኛ አንፈልግም። ገባ አይደል? እኛ አምስት ጊዜ ወዶ አድርጎ አምስት ጊዜ ሶላት የሚሰግድ በቀን ሁለቴ ሻወር የሚወስድ እንጂ እንዳንተ ቆሻሻ ነጃሳ፣ ባፉ የሚጸዳዳ ቆሻሻ የእኛ የሙስሊም ሴትን አያገኘንም። ኦኬ፣ ይህን እንነግር ብዬ ነው ዛሬ፣ ካልነግር ባድር እንንጃ በቃ እሞታለሁ። አንተ አህያ ማለት ነው ነጃሳ። እንዳንተ አይነቱ ቆሻሻ መሰሎች ጋር ማለት ነው፣ ባፋችሁ የምትጸዳዱ ማለት ነው። እኛ የሙስሊም ሴቶች ጸዴ እንዲሆን ተላይ ልዩ ልብሳችን ይለያል። ውስጣችን ያተው ማን ያያል? እሱ ነው የሚያውቀው እና ያገባን ወንድ ማለት ነው። አንተ ቆሻሻ ማለት እንዳንተ ነጃሳ በአፍክ እየተጸዳደግ የእኛን የሙስሊም ሴት ደግሞ ፀዴ ናቸው ብለ ትተዋራ፣ ትንሽ አይቀጥጥ። ያለ ኦዱ እንኳ ኦዱ ታታደርግ እንኳ እኛን መናገር አትችልም። አው ጸዴ ነን አልሐምዱሊላህ። እንደ ወረቀት ጽድት ያልንናል። አልሐምዱሊላ ምን ያንሰናል? ጽድት ተርጎሎ የፈጠረን፣ አንደኛ እስልምናን ሰጠን፣ ሁለተኛ በቃ በቀን አምስት ጊዜ ታጥባችሁ ስገዱ አለን። አልሐምዱልላሂ ረብል አለሚን ተዝበላይ ምን አለ? ጸዴንን እና ስራ እንዴት ይዛችኋል? ረመዳን አለቀብን። ወላሂ ያ ረቢ ወላሂ አለቀብን። ያው ለመደምቅ ስራን ቢከብደንም ግን ወላሂ እኔ እንጃ። ደስ እንደው በቃ ሁሌ በቃ አረባ ሀገር ሄጄ በጾምኩኝ ነው የምለው፣ ሁሌም ማለት ነው። እና በቃ ኢማን አለ ሰው አታምሩ፣ ሰው አታገኙ። በ በቃ ተስራሽ ጋር ተንቀፍሽ፣ ተንስተሽ ስራ ነው ተስራሽ፣ ሶላትሽን ነው በቃ ደስ የሚል በቃ ስብሓንላህ። ወላሂ እኔ እንጃ እንደኔ አረባ ሀገርን ለሮመዳን ብቻ የሚፈልገው። እና አልহামዱሊላ ረመዳን አለቀብን والله እኔ በጣም ነው የከፋኝ አላህ Subhanahu Ta'ala ይቀበለን አላህ ይቀበለን አላህ Subhanahu Ta'ala ይቀበለን እንግዲህ ለለተል ቀድርን አላህ ይወፍቀን ብዙ ሀጃ አለብኛ ነው ሁሉ ሀጃውን አላህ ይምላልት ሀጃችንም ሁሉ አላህ ይላልን ያ ረብ አላህ Subhanahu Ta'ala ማይሳ ነው የሻውን ሰሪ ነውና አላህ ደግሞ ከሩን ነገር ይሻለን ያረብ እሱ እሱ አዚዙ ያረብ። እና ዱዓ አድርጉ፣ በዱዓ እንረሳሳ። አላህ ስብሓን ተዓላ ከስ ተድህነት አውጥቶን በየማ በየጫካው ላይ ወንድሞቻችን በሊባ ላይ የሚያሉት ወንድሞቻችን እያለቁ ነው። ከኢትዮጵያ እንደኛው ሰርተን እንለወጣለን ብለው እዛ እየታረዱ እየተደበደቡ ሴቶቹ ወላህ ፀጉራቸው እንዲይት እኔ እንጃ ብቻ አላውቅም። እና እነሱንም ዶ አድርጉላቸው አላህ Subhanahu Ta'ala ፈለስቲሞችንም ዶ አድርጉላቸው። ዓለም ሁሉ ሰላም ያድርግልን ያ ረቢ ያ አላህ። እሱ ምን ይሳነዋልና እንጆ Subhanahu Ta'ala እንዶ አላህ ይቀበለን። ወንድማችንም ማጅ አለብኝ ብሏልና ሀጃውን አላህ ይቀበለው። ማርያም የምትባል ጣዖት ናት እየተመለከች ያለችው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ይሄንን ብዬ ዋጋ መክፈል ካለብኝ ይከፍላለሁ። እንግዲህ በቤተ ክርስቲያኒቱ ውስጥ ሶስት አይነት ስግደት አለ። አንዱ የጸጋ ስግደት፣ አንዱ የአክብሮት ስግደት፣ አንዱ ደግሞ የአምልኮ ስግደት ተብሎ ይታወቃል። ነገር ግን እውነት ለማርያም የጸጋ ስግደት ወይም ደግሞ የአክብሮት ስግደት የምንሰግድ ከሆነ እንዲያው ማርያም ሆይ እባክሽን ይሄ ለአንቺ የሚገባው የጸጋ ስግደት ነው ወይም የአክብሮት ስግደት ነውእና ተቀበይን ብለን ነው ወይ የምንሰግደው? ደግሞ ለእግዚአብሔር ደግሞ የምንሰጠው ስግደት ደግሞ ለአንተ ደግሞ የአምልኮ ስለሆነ የአምልኮ ስግደታችን ተቀበል ነው ወይ የምንለው? በእውነት ይህ ቤተ ክርስቲያን ውስጥ የገባ የሐሰት በማር የተለወሰ መርዝ፣ እንዳልኩትኝ መርዝ የሆነ ገዳይ የሆነ ትምህርት ነው። እንዴ የሚለው እኮ ወእሰግድ ካይበለ ድንግልና ኪክሌ ዘይ ሰገደ ለስዕልኪ አስሪጾ ብንባየ በስጋው ወበነፍሱ እየርከፍ ትንሣኤ። እንዴ በሁለት በኩል ድንግል ነሽ እና እንሰግድልሻለን፣ ለስዕልሽ ከመስገድ ወደኋላ ኋላ ያለ ወይም ያፈገፈገ ሰው ቢኖር ነው እኮ የሚለው ይሄ መልካ ስዕል የሚባለው መጽሐፍ። በነፍሱም በስጋውም ትንሣኤ አያገኝም ነው የሚለው። በነፍሱ በስጋው ትንሣኤ የማያገኘው ለማርያም ስዕል የማይሰግድ ነው። እንደገና መቅድመ ታምሩ ላይ ገብተ ስታነብ ደግሞ የማርያም ታምር የሚናገረው ደግሞ ስለ ስዕሏ ይናገራል። በስዕሏ ፊት ስገዱ ይላል። ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ፣ ስማጠራሩ ማይታወቅ። እንደገና ከፍ ብሎ ወደ ቁጥር 48፣ 49 አካባቢ ላይ ደግሞ ስታነበው ምን ይላል መሰለህ? ድንግልና ኪለ ይረግሙ በሰይፈ ገብርኤል ይትገዘም ወበስቃይ ሳት ይምሙ ይላል። ይሁን ድንግልናሽን የማይቀበሉ ሰዎች ቢኖሩ በገብርኤል ሰይፍ ተቆራርጠው አረው ከስለው ወድመው ባፍጢማቸው ተደፍተው ወደ ገሃነመ እሳት ይውደቁ ይላል። ስለዚህ መርካቶ ለሚሳል ስዕል ነው ወይ? ሰዎች እንዲሰግዱ እየተደረገ የጸጋ ስግደት ነው የሚባለው። ይሄ እግዚአብሔርን የሚያስቀና አምልኮ ተባይድ ነው። ይታምልክ ባይደ አምላክ ዘይን በሌ አነ እቀትል ወአሕዩ ቀስፊ ወይል ዋአልቦ ዘያመስጥ ምሄዴ ከእኔ በቀር ሌላ አማልክት አይሆኑልህ፣ እኔ እገድላለሁ፣ እኔም አድናለሁ፣ ከእጄ የሚያመልጥ ማንም የለም ይላል። ስለዚህ እግዚአብሔር በኢትዮጵያ ምድር ላይ ያሉ ስዕላቶች፣ ታቦታቶች በአጠቃላይ ታቦታቶች ናቸው። እኔ በድፍረት ነው የምናገረው። ይህንን ደግሞ በማስረጃ በደንብ አድርጌ አሰጠዋለሁ። አንደኛው ሰሃቢ ይመጣና ሚስት አጋቡኝ የአላህ መልክተኛ አላቸው። ሰለላሁ ዐለይሂ ምን አለ አሉት። ምንም የለኝም አሉ። ዝም አሉት። ከዛ ቤት ውስጥ ምን አለ ብለው ሲጠይቁት የሆነች የምተኛበት ምንጣፍ ነገር አለች አለ። ሂድና አምጣታ። አመጣ። መስጊድ ላይ ቆሙና ጨረታ፣ ማን ነው የሚገዛኛል? አንደኛው ሰሃቢ አንድ ዲናር ገዛለሁ አለ። አልሸጥም አሉ። ሌላኛው ሁለት አለ። አልሸጥም አሉ። ሌላኛው ሶስት አለ። አልሸጥም አሉ። ከዚህ በላይ የሚከፍል ሲጠፋ ሶስት ላሉ ሰው የሸጡለትና ሚስት አጋቡኝ ያለውን ሰሃቢ ጠሩት። እዚህ ጫካ ታውቃለህ? ሂድ በዚህ ብር ገበያ ሄድና መጥረቢያ ግዛ። ከዛ ይሄን ጫካ ትሄዳለህ፣ እንጨት ትቆርጣለህ፣ ትሸጣል ለአስራ አምስት ቀን መስጊድ አካባቢ እንዳላ ያለ ተቀቁጭ ብሎ ችግረኛ ሆኖ ሞሚነኝ የሚባል ነገር የለም። ራስን ካልቻል በሰው ተደግፈ አጋቦኝ ብለ እየለመንክ ከዛ እንደ መላእክ ራስን ማየት ትክክል አይደለም። ዑመር ኢብኑ ኸጣብ ዘመንም የተከሰተው ይሄ ነው። ዑመር ኸሊፋ ሲሆን፣ ጁማዓ ከተሰገደ በኋላ መስጊድ በር የሚቀመጡ ሰዎች አሉ። ቁጭ ብሎ ሱብሃንአላህ ሱብሃንአላህ ይላሉ። ዑመር አያችሁ ምንድን ናችሁ? እናንሳ እኛ ዚክር እያደረግን ነው አሉ። አላህ ጁማዓ ከሰገዳችሁ በኋላ ፈንተሽሩ ፊ ልአርድ እያለ ምድር ላይ ተበተኑና ሪዝቅ ፈልጉ እያለ የምን ቁጭ ብሎ ይባዳል? ተነሱ ከዚህ ብሎ ባለንጋ አባረራቸው። የሚቀጥለው ሳምንትም ሲመጣ አሁንም ቁጭ ብለዋል። አሁንም አባረራል። ሶስተኛም አባራር፣ አራተኛም ሲመጡ ዝም አላቸው እና ቤቱል ማል ሄዶ ምን ያህል ገንዘብ አለ ብሎ ገንዘብ ሚኒስቴር እንደሚባሉ ጠየቀ። ይህን ያህል ገንዘብ አለ ተባለ። ሰዎቹ ተቆጠሩ። የስድስት ወር ቀለብ ተቆረጠላቸው። ከዛ በግድ በወታደር ታጅበው ሰፈራ ጣቢያ መሬት ተሰጣቸው። የስድስት ወር ቀለብ ተሰጠ፣ ቤት መስሪያ ተሰጠ። ከሰላስ ሰዓት ውጭ መስጊድ ብትገኙ ወታደር እንዲጠብቃቸው ረሱ፣ ብሉ ለስድስት ወር ያህል የምትበሉትን ቤተ ልማል ነው የሚችለው ወጪያቸው። በዚህ መልኩ በግድ ስራ አስለመዳቸው። ሰዎች ምን አሉ? አላህ ይለት ይህን ዑመር እነዛ ሙዕሚኖችን ከመስጅድ አባሮ ይሁ በሥራ ምናምን አለ። ዑመር አልሰማመነ። ሰዎቹ በግድ ተይዘው ግብርና ለመዱ፣ ገንዘብ አገኙ፣ ቤተሰብ መሰረቱ። ከዛ እነሱ በተራቸው ልጅ አግኝተው ሚስት አግብተው ምናምን ሲሉ አላ የላቸው እነዛ አምስት አስር ሳንቲም እየጣሉልን ይህን አይነት የኒማ ህይወት እንዳና ያረጉልን እነዛ ብር ሲሰጡን የነበራቸውን ሰዎች በተራቸው እንትን አደረጉ ማለት ነው፣ እንዲህ አደረጉን ብለው እና፣ ሰው ላይ መደገፍ ወይ ጥገኛ መሆን አግባብ ነገር አይደለም።